ሰላም፣ ጤና ይስጥልኝ። ዛሬ እነዚህ እቃዎች ያሰራውበትን ዋጋ እነግራቸዋለሁ። እንግዲያውስ ያበጠ ይፈንዳ ማልናገርበት ምክንያት የእቃ ዋጋ አሁን ዛሬ የቪዲዮ ቪዲዮ ፖስት ይደረጋል። የዛሬ ዓመት አንድ እህታችን ወይም አንዱ የሆና አላችሁ ያዩትና በዛ ዋጋ ራሳቸውን አዘጋጅተው ይመጣሉ። በውስጥ መስመር ከዛም በኋላ 30 ሺህ ብር የነበረው ወይ 40 ሺህ ብር ገብቷል ወይ 35 ሺህ ገብቷል ወይ 50 ሺህ ገብቷል ከዓመት በኋላ እና በዛ ባለበት በዕለተ ጊዜ ዋጋ ሲነገራቸው በጣም ይቆጣሉ። ለዛ ነው ዋጋ ማልናገረው። ቪዲዮ መቼ እንደተፖሰተ ምን ጊዜ እንደተፖሰተ አያዩትም። የሚያዩት ቪዲዮ ላይ የተናገርኩትን ዋጋ ብቻና ብቻ ነው ማለት ነው። ለዛ ነው ብዙ ጊዜ ዋጋ ማልጠራው፣ ለምን ከከስተመር ጋር እንዳልጣላ ማለት ነው። እንግዲያውስ አንድ እህታችን አረቢያን መጅሊስ 12 ሜትር እንደምታዩት ቁም ሳጥን ለራሷ ሜትር ከ40 ከዛ በኋላ ደግሞ ሜትር ከ50 አልጋ በሁለት ሜትር በአንድ ድሬሲንግ ወይም እቺ እቺ ትንሿ መሳቢያ ባለ አንዷ ይሄ ደግሞ ከዛ ደግሞ ሮያል ቦንድድ ፍራሽ አንድ ሮያል ቦንድድ ፍራሽ አንድ ከዛ ደግሞ ሜትር ከ20 አልጋ ለልጆች ከዚ ከትልቁ አልጋ ጠገብ ነው ማለት ነው። አይመችም፣ ቦታው ለቀረጻ በኮሊደር ምክንያት ፈርሶ በቃ እንትን ብለውት ያው ሌላ ጊዜ በጣም ደስ የሚል ቦታ ነበር መቀርጸው። አሁን ግን አልተመቸም ማለት ነው እና ቁም ሳጥኑ ይሄ ይመስላል። አልጋው ይሄ ይመስላል። የእሷ አልጋ ነው እና በእሷ ምርጫ የተሰራ ነው። አልጋው እዚሁ ቡታጀራ ነው፣ ዋልታ አካባቢ ነው የልጆችም አልጋ እንደዛው በነጭ ነው። ቤቷም ግድግዳ ቤጅ ከለር ነው ማለት ነው እና ይህን ይመስላል ታይብ እያታለው ነጭ ቀለም ታይ ነጭ ከለር ታይብ እያታለው እና እዚህ አረቦቹ ሀገርም ያለው የልጆች ያልጋ ነጭ ነው ብላለች። አይደለም የኢትዮጵያ ጽዳት ማጽጃ እቃዎች እና አረብ ሀገር መዳሞች የሚያመጡልን የጽዳት ማጽጃ እቃ ይለያያል። እዚህ ልግዛ እንኳን ብቲ በእውነት ውድ ነው። ሁልጊዜ ባለንበት አንቀጥልም። አንዳንዴ እንደክማለን፣ ያለንም እንጨርሳለን እና ማጽጃ ደግሞ ከሌለ በጥላሸት እጅ ሊሆን ይችላል፣ ምናምን ምናምን ወዘተ። ብቻ ብዙ ነገር አለ፣ አቧራ አለ፣ ይሁን የሆነ ነገር አለ፣ ብቻ ኢትዮጵያ ውስጥ አደፍ ያለ ከለር ቡኒ ከለር ቢሆን እመርጣለሁ። ነጭ ከለር ባታሰሩ ተመራጭ ነው። ይሄ እንደኔ ሀሳብ ነው እንግዲህ። ንጽሕናውን እጠብቃለሁ ችግር የለውም ካላችሁ ዌልካም። እና ይሄን ይመስላል አሸንፋኝ ነው። እኔ ብዙ አይነት ምርጫ ሰጥቻት ነበር በዚህ ሆኖ ማለት ነው። ይሄ ካልሆነ ሞቼ እገኛለሁ አለች። እኛ እንግዲህ ምርጫቸው ክቡር ነው ከስተመሮቻችን ስለዚህ አልጋው ሜትር ከ50 ነው፣ በ2 ሜትር አንድ ፍራሽ አላት ሱቅ ላይ። ከዛ 12 ሜትር መጅሊስ አላት። ከዛ ይሄ ቁምሳጥን አለ፣ የልጅ አልጋ አለ ማለት ነው። እና ይሄን ይመስላል። ስለተከታተላችሁ እናመሰግናለን።